ሆን፣ ሁለት ሜትር ነው አይደል? በሩ ኦኬ። አሰላሙ አለይኩም ምት ለበረካቸ ኬፍ ኮምሽ አክባር ኮም የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የመጣት ቪዲዮ ምን መሰላችሁ? ማን አባሪፍ ያስተምራችኋል፣ ያናድዳችኋል አላውቅም። ብቻ ውስጣችሁ የተሰማችሁን ኮሜንት ላይ ያስቀምጡልኝ ማለት ነው እና ተቅሪበን አንድ ሰባት ወር ስምንት ወር ሀገር ገባለሁ ብዬ እያልሰበሰብኩት ብር የለም። ምንም አላጠፋሁም። በስነ ስርዓት አገሬ ልገባ ነው የምፈልጋቸውን ነገሮች እገዛበታሉ ምናም ብዬ ብር እያሰበሰብኩ ነበር። እሻትሉ ሰሎ አለ ነቢ ላይክ ያጋችሁ ሰብስክራይብ ሸር አድርጉ። በጣም የሚጠቅማችሁ የቪዲዮ እውነት ነው የምላችሁ ሀገር ልጆች እና ብር አጠራቅሜ አጠራቅሜ ሳላስበው የእውነት ነው የምላችሁ በአንድ ሳምንቱ ጥፉ ብሎ ሄደ አለቀ። ለካ ብር ሲጨምሩበት ነው የሚጠራቀመው እንጂ ሲያነሱበት ቶሎ ለመሮጥ በጣም በጣም በጣም መዳም ከምታዘኝ የበለጠ ፈጥኖ ብሬ አለቀ። እኔ ደህና ልሁን፣ ኢንሻአላ እኔ ሸቃሪት ደህና ልሁን ብላችኋለሁ። በምን አለቀ በሉ ደሞ። እሱ እኮ ነው የሚገርመው የሆነ እቃ የሆነ ነገር ብቻ ስሙን የምትጠሩት ለምሳሌ አሁን ጥሩ ነገር ገዝታችሁ ከሆነ ወይ ስልክ ገዝታችሁ ከሆነ ካሜራ ገዝታችሁ፣ ላፕቶፕ በቃ አሪፍ ነገር በቃ በኋላ ወድቆ የማይወድቅ ቃሱ ነገር ቢሆን ጥሩ ነው። ግን ማባሪ እዚህ ይሆናል ብዬ የትኬት ነው እንግዲህ የትኬት አንድ ሽሪያል እና የፕሮሰሱ አምስት መቶ ነግራችኋለሁ። ከዛ ውጭ ያለው ብር አስር ሽሪያል የት ገባ? የእውነቴ ነው ምናችሁ አስር ሺ እቃዬ 23 ኪሎ ናት የምትሞላው። ግርም ነው የሚላችሁ ብሩ እንዴት ነው? እና እኔ ይሄንን ሳስበው በህጋው እየነበሩ ስንት ነው ደሞዛቸው? አንድ ሺህ ብር ነው። አላህ በረካ ያድርግላቸው። እና እውነትም የአረብ ሀገር ሴት ሰው ለመርዳታቸው ነው፣ ለራሷ ማትበቃ ሲጀመር። የእውነት እንምላችሁ ገንዘቡ እንዴት ነው የሚሮጠው? እንዴት ነው የሚሄደው? ሳጠራቅመው ማሻአላ ተባረካላት 3000፣ 4000፣ 5000 እያልኩት ሳጠራቅም አሁን ብር ብሎ ልንጥ እኔ በጣም ነው የገረመኝ። በዛ ላይ ጠለባት እንትና ጋር ደውላል ጀዋል ዘሽ ላይ ትላለች ያ አባሩኝ እንደሆነ አያቸዋል። ምንም ለማንም ነገር ይዤ አልሄደም። ምክንያቱም እኔ በትንሽ ዕቃ የእኔ ያህል ካወጣሁኝ ለእራሴ የሚጠቅመኝ ነገር ገዝቼ የእኔ ያህል ብር ካወጣሁኝ ለማይጠቅመኝ ሰው፣ ለሌላ ሰው ስጦታ ስገዛ ደግሞ ምን እንደሆነ ነው እኔ ይሆናል። ደሞዝ ይቆማል ካላ የአረብ ገርሴት ሀገር ስትገባ ደሞዝ ይቆማል። እና ግርም ያለኝ ነገር ነው እና ለማንም መግዛት የለብንም ብዬ ወይ ሁሌ መመክር ነበረ። ልክ ነን እኔ በትንሹ አየሁት። ለማንም አንቀበልም በካሉ ራሱ የምገዛበትን እቃ እንትን ማደር ያከራይበታለሁ አይመስላችሁም? ቤት እንደ ለ መንግሥት አፍርሶታል። ህገ ወጥ ቤት ነበር የሰራ ወጥ ቤት ማለት ነው። አላ ያወትኛ ጀማተልከል ደኦ የእውነቴን ነው የምላችሁ። በጣም ነው የተናደድኩት። ሳወራችሁ መቀለድ ይመስላችኋል። መቀለድ አይመስልም ግን አንድ ሰው የራሱን ነገር ይሄን እንደዚህ ሆንኩ ብሎ ሲያወራ ያኔ የሚያስጠላ ነገር ነው። ለምን ያወራሉ እላለሁ እኔ። ግን የአረብ ሀገር ሴቶች ናቸው በብዛት የምትከተሉኝና፣ ወደ ሀገር ስትገቡ እናንተም እንደኔ እንዳትሆኑ እኔ ካላስፈራሁትና ብሩን አቆምኩኝ። አቤት እኔ አንድ ወር አፈር ደንብ ጭቆ ነው ያመጣሁት። የአንድ ወር ራትቤ ምንም አይገዛም። ለሰው ስጦታ ልግዛ ብዬ ሳስበው ምንም አይገዛም።

በፊት የሆነች ዩቱበር ነበረች። ሀገር ስትገባ አንድ ካርቶን ኢንዶሚ ይዛ ስትገባ፣ ሰው ካርቶን ኢንዶሚ ይዞ ይገባል፣ ለካ ልክ ነበረች። አንዳንድ ተሰጣቸዋል እንደ ሰፈሩ ሰው እና፣ ብዙ አመት ቆይታችሁ፣ እኔ በጣም ብዙ አመት ቆይቻለሁ። አረብ ሀገር ነው። ብዙ አመት ቆይታችሁ ስለ ሸም ይይዛል እንዴ? እንደዚህ ከአረብ ሀገር ግን፣ ድሮ ድሮ አረብ ሀገር የነበሩት ከየት ነው ይዘው የሚመጡት? የኛ ሰፈር ሴቶች ጎረቤቱን በሙሉ ነው ሰላም ሊሉ ይመጣሉ። እንዳለ አንድ በአንድ ነገሩ ያኔን ለመዳንን ጥሉ ነበር ብዬ እንዳላሰብ በደው ነበሩ በዛን ሰዓት በደቦች ነበሩ። አሁን የኔ ሴትዮ ባቅማ ስትነግረኝ ከንትራ አይልቀለም በግ ስትጠብቅ ሀሊብ ስትአልብ እንደኖሩ ትነግረኛ አሉት እና የትኛው ሀገር ነበሩ? ቆይ እነዛ ለሰፈሩ ሰው ሁሉ ልብስ የሚያድሉት የትኛው አረብ ሀገር ናቸው? እዚህ እኛ መጣንበት ጅዳ የሚሉት ያሆነ ለገማ እነሱ ጅዳ። ከእነሱ የሚወድቅ አላየው። ሽኤን በወረፋ ነው የሚጠልቡት እንደኛው ማለት ነው የእውነቴን ነው የምልሀለው። ሼን በወረፋ በሳምንት ነው ካርቶኑ የሚመጣው። ኑን ቲሞ እንደዚህ ነገሮች ናቸው። ዲስካውንት አለ ተባብለው ተደዋውለው ነው የሚነጋገሩት። እና ራሳችሁን ጠብቁ፣ ገንዘባችሁን ጠብቁ። ለማንም ስጦታ ይዛችሁ አትቁ። አሁን እኔ ወስኛለሁ። ምን ልገዛላችሁ ነው መሰላችሁ? ሉባን ሉባን ታውቃላችሁ? እሱን ገዝቼ ሀዲያ ካላስፋር ቢሆን ኦሊ ማያዳ ያንዳ የሰጡ የሆነች ሲያወሩ ነበረ ከገቡትም ተምር ያለው አገር ገብተው ቪዲዮ የሚለቁ ልጆችም በጣም ነበር የምከታተላቸው። ለምን ይህን ይዘሽ ነ ይህን ይዛችሁ አትምጡ ሲሉ ምን አስበው ነው ብዬ ትንሽ አይቼ ነበር። እና ልብስ ምናምን ይዛው የሄዱት ዙባላሽን ሰብስቢ ነው አሉ የሚሉት እና እኔም ልብስ ብገዛበት ብሩን ዙባላሽን ሰብስቢ ልብ አላለን ነገር ብዬ አልገዛሁም። ግን ለራሴ በምላቸው ነገሮች ላይ በጣም ብዙ ወጪ አስወጣኝ። ኪሎ የራሱ ብዙም አይደለም ሻንጣ ደግሞ እንዴት መመዘን አለባችሁ መሰናችሁ የሚዛኑ የቤቱ ሚዛን ለሻንጣ የሚሰራላችኋል በእሱ መዘናችሁ እንት አገሬ ልጆች እና ምንም ገንዘብ እንዳታወጡ ከኔ ተማሩ የእውነት እንምላችሁ እኔ ለማንም ምንም አልገዛም ሉባን ነው የምገዛው አስር ሺህ ያወጣሁት ራሱ ለራሴ የሚያስፈልጉኝ ነገሮች ነው ቢያንስ ሀገር ገብቼ ለሶስት ዓመት ልብስ አልገዛም ለስድስት ወር ኮስሞቲክስ ነገሮችን አልገዛም አላደል ብዬ የራሴ ሚዛኑ ነፃ ስለሆነ አንድ ጊዜ በተቆረጠው ትኬት ይዘው ስለሚሄድ የራሴ ነገሮች ብቻ ነው አሟልቼ የምሄደው እንጂ ለፉላና ለፉላኒት ለጎረቤቴ ለብንተልጅራ ማፊ እና ላትፈክሩ እናንተ። እኔ ውጭ ነው የምሰራው፣ ደሞዜ የተሻለ ደሞዝ ነው ብዬ አስባለሁ። ግን ጠለብ ቤት ሆናችሁ የምትሰሩ በአንድ ሺህ ብር አምስት ሺህ ሪያል የአምስት ወር ደሞዛችሁ ነው። አምስት ሺህ ሪያል ደግሞ እዚሁ ሀገር ላይ ምንም አይገዛም፣ ምንም አይገዛም በአምስት ሺህ ሪያል እዚሁ ሀገር ላይ። ኢትዮጵያ ገብቶ ግን አንድ ነገር ይገዛላችኋል። ስለዚህ ይህም በማሰብ ክብር ለሪያል፣ ለድረሃም ለምትሰሩበት ሀገር ገንዘብ ክብር ይኖረን። የእውነቴን ነው ምላችሁ እና ይዛችሁ ግቡ። ምክንያት አንዷ አሞኛል ብዬ መጥቼ አለች ምንም ሳያስወጡ ይቀሩ?